አንድ ነገር ለየት ያለ ነገር ይዤላችሁ ነች ለሁ። ምን መሰላችሁ? ልጁ እንደተወለደ ማስቸገር ስለሌለበት ከእናንተ ጋር ካልተኛው ብሎ እንዳያስቸግር መንገድ ይችለት ን ለማንኛውም ይህን ስጦታ አቀበኝ የስጦታ ትንሽ ትልቅ የለውም እሺ አሁን አንቺ እናትሽ በኋላ ነው የሚጠባው እስከዛ ድረስ ግን የእኔ የምጣው እኔ የማጠባው ሰላም ጤና ይስጥልኝ የእኔ ተወዳጆች እንዴት ናችሁ ዛሬ እንግዲህ የምነግራችሁ ተንብኔሉ ላይ እንዳያችሁት አንድ ትልቅና አዲስ ጉዳይ አለ እሱም ምንድን ነው ከአብርሽና ሩታ ጋር በተገናኘ አንድ ትልቅ ትልቅ የሚባል የስፖንሰርሺፕ ስምምነት ቀረበላቸው ተብሎ እየተሰራጨ ያለ መረጃ አለ እና ምንድን ነው የስፖንሰርሺፕ፣ ምንድን ነው ሩታስ ያገኘችው ስፖንሰርሺፕ ምንድን ነው የሚለውን ነገር እንመለከታለን ማለት ነው። ምንድነው የተባለው የሚለውን ነገር ለማጣራት ነው ሞክር ያለው። አንዳንድ ሰዎች ልካችሁልኝ ነበረ። ሁለት ዩቲዩበሮች እና ሌሎች ደግሞ አምስት ቲክቶከሮች ስፖንሰርሺፕ ቀረበላቸው። በጣም በጣም በኃይለኛ እና በጣም በከፍተኛ ዋጋ ስፖንሰርሺፕ አገኙ ምናምን የሚል መረጃ አገኘው እና እም ስላለ ሁኔታ ለማጣራት ሞከርኩ። ውል ስምምነቱ ሁላ ተለቆ ነበር ያየውት ማለት ነው። እማ ዳይፐር እና ዋይብስ አዲስ እና አጓጊ የስፖንሰርሺፕ መርሃ ግብር ጀምሯል ኩባንያው በሀገሪቱ ውስጥ ተወዳጅነትን ላተረፉ አምስት ጥንዶችና ቤተሰቦቻቸው የስፖንሰር በማድረግ ምርቶቹን ለማስተዋወቅ በማቀዱ ይፋ አድርጓል። ይህም ተነሳሽነት ብራንዱን ከተጠቃሚዎች ጋር ይበልጥ ለማቀራረብ ያለመ ነው። በዚህም ስምምነት መሰረት የተመረጡ ጥንዶች የተመረጡ ጥንዶች ነው የሚለው እንግዲህ ጋር የእማ ምርቶችን በዕለት ተዕለት ህይወታቸው ውስጥ በመጠቀም ማህበራዊ ሚዲያዎች ገጾቻቸው ላይ ግንዛቤ ማስጨበጥና የማስተዋወቅ ስራ ይሰራሉ። ይህ ትብብር የእማ ዳይፐር ዋይብስ ጥራትና ቅልጥፍናን በተጨማሪ ምሳሌዎቹ እንዲታዩ ያስችለዋል ተብሎ ይጠበቃል። የኩባንያ ዋና ስራ አስፈጻሚ ወይዘሮ ሰናይት ደሳለኝ ቤተሰብ በማገዝና የልጅነት ጊዜን ቀላል ቀላል በማድረግ የእማ ተልዕኮ ነው። የእነዚህ ተወዳጅ ጥንዶች የስፖንሰር በማድረጋችን በጣም ደስ ብሎናል። ትክክለኛው የዕለት ተዕለት ሕይወታቸውን አካል በመሆን ምርቶቻችን እንዲያስተዋውቅ እድሉን መስጠታችን ለእኛ በጣም አስፈላጊ ነው ተብሏል። ይህ ዘመቻ የእማ ምርት ተደራሽነት ከማስፋፋት ባለፈ ቤተሰቦችን በእርግዝና በወላጅነትና የልጆችን እንክብካቤ ላይ ያላቸውን ልምድ እንዲያካፍሉ ጥሩ መድረክ ይፈጥራል። ኩባንያው የትብብር አዳዲስ ደንበኞችን ከማሳተፍ ባለፈ ታማኝ ደንበኞች ጋር ያለውን ግንኙነት እንደሚያጠናክር ገልጸዋል። የተመረጡ ጥንዶች ስምምነቱን በመፈጸም በቅርቡ የማስታወቂያ ስራዎችን ይጀምራሉ። የማ ማህበራዊ ሚዲያ ገጾች ላይም የተሳታፊዎቹ ገጾች ለዘመቻው ትኩረት የሚሰጡ ይሆናል። ታዳሚዎችም አዳዲስ ይዘትና የቤተሰብ ልምድ በመከታተል መዝናናት ይቻላል። ስለማ እማ ዳይፐርና ወይብስ እማ ዳይፐርና ወይብስ ለህፃናት ቆዳ ምቹና ጥራት ያላቸው ምርቶች የሚያመርት ኩባንያ ነው የሚል ሰፋ ያለ ጥልቅ መረጃ ተለቆ ነበር። በነሱ በራሱ ፔጅ ማለት ነው። እና ይህን ነገር ላይ ነው እንግዲህ ጨምረው ሩታና አብርሃም ሩታ ከፍተኛ የሆነ ክፍያ ተከፍሏት የስፖንሰርሽፕ አገኘች፣ ዳይፐርና ወይብስ ናም ተብሎ ሲወራ ነበር ማለት ነው እና ይህን ዋናውን ነገር ይህን ሳገኝ ይህንን ነበር ቀይረው እነሱ ሩታ ከፍተኛ የስምምነት አገኘች ምናምን የሚል ነገር የተለቀቀው ማለት ነው። ነገሩ እውነት ነው ውሸት ነው የሚለውን ነገር ከኔ ሳይሆን መስማት ያለብን በቀጥታ የተባለው ቦታ ላይ ስልክ አግኝቼ ለመደወል ሞክር ያለው ያለውን ነገር ለእናንተም የማካፈላችሁና የማደርሳችሁ ያለል ያለውን ነገር። ጤና ይስጥልኝ ወይዘሮ ሰናይት፣ እኔ ሰላም ነው አለው ሱራፌድ ይባላለው። ሚዲያ ላይ ሶሻል ሚዲያ ላይ ወቅታዊ ኮንተንት ምናምን ነው የምንሰራው፣ እና አንድ መረጃ ሰምቼ ነበረ። ያው እንግዲህ የእናንተ እናት ማዳይፐር ነው መሰለኝ፣ ሶሪ፣ ስፖንሰርሺፕ ሊያወጣ ነበር ና ብራንድ አምባሳደሮችን እየመረጠ ነው የሚል ወሬ ሰምቼ ነበር ና ኦፊሻሊ አላወጣችሁትም ገና አልታወቀም፣ እና በዛ ዝርዝር ውስጥ ደግሞ ዩቲዩበሮች ና ቲክቶከሮች አሉ ና መረጃው ምን አይነት ታማኝ ነው? እና አንዳንድ ሰዎች ሲያሰራጩት ስለሰማው ኦፊሻሊ እናንተን ባታሳውቁትም መረጃው ምን ያህል እውነት ነው? እና እየተመረጡ ዩቲዩበሮችም አሉ እና ቲክቶከሮችም አሉና። ይህ ነገር እውነት ነው ወይስ ምንድን ነው የሚለውን ነገር ከእናንተ አፍ ለመስማት ነበረ ያደወኒ። አዎ። ግን እንዴት ሊወጣ ቻለ? ይህ ጉዳይ በእኛ ውስጥ ነበር የቀረው። ማለት ገና ኦፊሻል ያልሆነ ነገር ስለሆነ ትክክል ነው። ግን እኔም እንደደረሰኝ መረጃ ከሆነ የተመረጡ አሉ ልጆች እና ያው የተዛባ ነገር ሰው ትንሽ እንትን እንዳይል እውነት፣ አብረሽ እና ሩታ ዩቱብ ላይ ደግሞ በጣም ታዋቂ ልጆች ናቸው እና ይህ ነገር ሊቀርብላቸው ነው እና እንደተረጋገጠ እነሱ ስፖንሰር እንደፈረሙ አድርጎ እየተወራ ነው እና ይህ ነገር ምን ያህል እውነት ነው የሚለውን ነገር ከእናንተ የግድ መጥራት ስላለበት ነው የጠየቁት። አደው አዎ፣ ያው ነገሩ እንደነገርኩ ኦፊሻል አልሆነ ሁሉም ነገር ማለት የተመረጡ ብዙ ካፕሎች አሉት ሚኒቲ ላይ የሚንቀሳቀሱ ጥንዶች ግን ያው ከነዛ እጩ ውስጥ ሆነዋል። እነሱ ግን ያው አላሳወቅም ነበር። ብራንዳችንም ገና ኦኬ። ከእነሱ ጋርም ኦፊሻሊ ግንኙነት የላችሁም ማለት ነው? አላሳውንትን አዎ፣ ገና ነው ያው እንደ ሊስት ያልነው እንጂ ገና ኦፊሻል የሆነ ነገር የለም። ያው እንትና እንትና ቢሰሩ ቅብ እያለም ገና ምርጫ ላይ ነን። አንዳንድ እንትኖች ላይ ደግሞ ያየሁት የሚገርሙ ነገር ሩታ ቀረበላት፣ ሩታ እንደዚህ አይነት ነገር ተፈራረመች አይነት ነው የተረጋገጠ አድርገው ነው የሚያወሩት ና ስለዚህ፣ ያለው እውነታ ገና በሂደት ላይ ያለ ነው ነው ብይንም የማስበው። ስሙንም ገና አዲስ ነው። እኔም ስሰማውም እንደ ልጅ ስለዚህ ገና ነው ገና ነው ገና ብቅ ብቅ እያለን ያለን፣ ስለዚህ ግምንም ካምፓኒዎች ነን። የተረጋገጠ ነገር የለም ማለት ነው። አዎ የተረጋገጠ ነገር የለንም ገና። ግን እነሱ እጩ ሆነዋል ያው አሉ ሊስት ውስጥ ነው እንጂ ከእነሱ ጋር ግን ኦፊሻሊ ተገናኝታችሁ ያወራችሁትም የተነጋገራችሁትም ነገር የለም ገና ነው። ገና ነው። ሁሉም ነገር ገና ነው። ያው እንደዚህ አይነት ነገሮች ያው እናንተ ከእናንተ ጋር መጥራት ስላለበት ነው። ነገር ግን ያው ሊስት ውስጥ ከያዛችሁት ኦሬዲ ወደ ስምምነት እና እነሱን ወደ ኮንታክት የማድረግ የብራንድ ስምምነቶች ላይ መነጋገር ጉዳዮች በሂደት ይቀጥላሉ፣ ይመጣል ማለት ነው። አዎ ልክ ነው። ግን ያው አግሪመንት የምንፈራረመው ምናምን ገና እነሱም ፈቃደኛ ከሆኑ ኦፊሻሊ ሲሆን አሳውቀ ናቸው። ትክክል ስለሆነ ያው እርግጥ የሆነ ነገር የለም፣ ግን ሊስት ውስጥ አሉ በሚለው ነው ያዝ ናቸው እየወጡ ያሉ ገና እየወጡ ያሉ ካፕሎችም ስላሉ፣ ትክክል እነሱ እንደ ተፈራረሙ አድርጎ እየተወራ ስለሆነ እንደ አገልግሎ አይነት ነገር ስለሆነ ያው እነሱ መልስ ባይሰጡም፣ ግን ኦዲንሱ ኦዲንሱ ያለውን ነገር መረጃው እንዲደርሰውና እንዲሰሙ ከማሰብ ነበር። አድዋ ላይ ለሰጡኝ መረጃ ከልብ ከልብ አመሰግናለሁ። ስለዚህ ኦፊሻሊ ምንም አይነት ነገር አልቀረብም። ጉዳዩ በሂደት ላይ ነው ያሉት። እርሱ አዎ ያው ገና አግሪመንት ምናምን የለንም የተፈራረመው ነገር የለም። ኦፊሻሊም እነሱ ይሰራሉ የሚለውን ነገር ምንም የሚያረጋገጥንበት ምስል የለም። ያው ግን ሊስቶስ እሺ፣ በጣም አመሰግናለሁ። ይሄን ነገር ያው ለማጥራት ነው እና የደወልኩሎት ከልብ ከልብ አመሰግናለሁ። ምንም አይደለም። ብዙ ጊዜ ቲክቶከሮች ላይ ነው ብዙ የስፖንሰርሽምነቶች ምናምን ሲኖሩ የሚታየው እና ወደዚ አይነት ነገር መጀመሩ በጣም አሪፍ ነው። ላለው አመሰግናለሁ፣ ስለሰጡኝ መረጃ። እሺ ምንም አይደለም። መልካም ቀ እንግዲህ እንደሰማችሁት ነው ነገሩ፣ ከእውነታ ፍጹም የራቀ ነው የተባለው መረጃ ላይ የተባለው እውነት ላይ ማን ነው ሂዳን አ አንዴ እና እንግዲህ ነገሩን እንግዲህ ያው እኔም ከስሩ ለማጣራት ሞክሬያለሁ። የተባለው መረጃ ፍጹም ፍጹም ስህተት ነው። ሰዎች ከመውደዳቸውም አንዳንዴም ደግሞ ልዩ ትኩረትን ከማግኘት የተነሳ እንደዛ ያደርጋሉ። በተለይ ደግሞ ከእሷም እንግዲህ እንዳረጋገጥነው ከሆነ ምንም አይነት የስፖንሰርሽፕ ስምምነት ከእነሱ ጋር ኦፊሻሊ እንዳልተገናኙና እንዳልቀረበላቸው ተገልጿል ማለት ነው። እና እንደ አጠቃላይም እነሱ ዝርዝር ያወጡት ልናቀርብ ነው እንጂ ያሉት፣ ቀረበላቸው፣ ተጠየቁ፣ ኢቨን ተከፈላቸውን ላይ እየተባለ ሲወራ ነበር እና። በጎ ነው ቢከፈላቸውና ቢያገኙ ጥሩ ነው። ግን ሌሎች የስራ እድሎቻቸው ሊቀርብላቸው የሚችለው ነገር ሊዘጋ ስለሚችል እንደዚህ ነገር ላይ ጥንቃቄ ማድረግ ይኖርብናል ብዬ አስባለው። እንደተባለውም ለተባሉት ለአምስቱም እንግዲህ ምንም አይነት ኦፊሻሊ፣ ምንም አይነት ስምምነት ላይ እንዳልቀረበና እንዳልተደረገ፣ ነገር ግን ጉዳዩ በሂደት ላይ ነው እየመረጠን እያስተካከልንና ድርጅቱን ካምፓኒውም አዲስ እንደመሆኑ ልዩ ትኩረት ሰጥተን የተለያዩ ቻሌንጆችንም እንዲሁም ደግሞ እንዳለችውም እንግዲህ የስፖንሰርሽፕ ሽምምነቶች ላይ እናደርጋለን ተብሏል ማለት ነው። ኤኒዌይስ ያለው ነገር እኔም ለእናንተ ማሳወቅ አለብኝ ብዬ ከማሰብ የተነሳ ነው ይህንን ያልኩት። ሰው በጎ ከመመኘትና ጥሩ ነገር ከማሰብ አንዳንዴ እንደዚህ ሊያደርግ ይችላል። ቢያገኙና ቢሳካላቸው በጣም አሪፍ ነው። ነገር ግን የተባለው ነገር ሐሰት ነው። ትክክለኛው የተለቀቀው ዌብሳይቱ ላይ ትክክለኛ የተለቀቀው መረጃ ይሄ እንደነበር እንግዲህ እኔም ለማረጋገጥ ያለው እንግዲህ ከእናንተ ከሚደርሱኝ በመነሳት እንግዲህ እኔም ለእናንተ መረጃውን ሳደርስ ቆይቻለሁ። ሱራ ዛሃበሻ ነበር። እወዳችኋለሁ። ባይ ያሬ ነው።